ቲክቶክ በኢትዮጵያ ውስጥ ከሁለት ሚሊየን በላይ ቪዲዮ ማጥፋቱን አስታወቀም። የቲክቶክ ኮሚኒቲ ጋይድላይንስ ኢንፎርመንት ሪፖርት ላይ እንደተገለጸው ይህን ያህል ቪዲዮ ከኢትዮጵያ ያጠፋው በሁለተኛው ሩብ ዓመት ነው። ከኤፕሪል እስከ ጁን 2025 ያለው ጊዜ በሚያሳየው በዚህ ሪፖርቱ በተጠቀሱት ወራት ውስጥ ብቻ ከኢትዮጵያ የተሰራጩ 2,114,710 ቪዲዮዎችን ያጠፋ መሆኑን ገልጾ ከነዚህ ውስጥ 95%ም በ24 ሰዓታት ውስጥ እንደተወገዱ አስረድቷል። ባስቀመጠው የኤአይ ሞዴሬሽን ሲስተም አማካኝነት በርካታ ቪዲዮዎችን ወዲያውኑ ማንም ሰው ሳይመለከታቸው ማስወገዱንም አስታውቋል። ቲክቶክ በበርካታ ቪዲዮ ካጠፋባቸው አምሳ የዓለማችን ሀገራት ውስጥ ኢትዮጵያን ያካተተ ሲሆን በዚህ ሪፖርቱ ከፍተኛ ቁጥር ያለው ቪዲዮ ያጠፋው ከፓኪስታን እንደሆነ አስረድቷል። ከፓኪስታን 25 ሚሊዮን፣ ከኢንዶኔዥያ 14 ሚሊዮን፣ ከአሜሪካ 9 ሚሊዮን፣ ከብራዚል 4 ሚሊዮን፣ ከቱርክ 4 ሚሊዮን፣ ከሳውዲ አረቢያ 4 ሚሊዮን፣ ከአልጄሪያ 3 ሚሊዮን፣ ከሩሲያ 1.2 ሚሊዮን፣ ከግብጽ 2.9 ሚሊዮን ቪዲዮዎችን ለማጥፋት መቻሉን የገለጸው ቲክታክ በተጠቀሱት ወራት በአለማችን ላይ በጠቅላላው ከ189 ሚሊዮን በላይ ቪዲዮዎችን ማስወገዱን ይፋ አድርጓል። እነዚህ የጠፉት ቪዲዮዎች በቲክቶክ ላይ በአሁኑ ወቅት ከተጫኑት ቪዲዮዎች ዜሮ ነጥብ ሰባት ፐርሰንት ድርሻ እንዳላቸውም ገልጿል። ድርጅቱን ጨምሮ አሁን በቀጥታ በሚሰራጩ ወይም ላይቭ የቲክታክ ስርጭቶች ላይ ቁጥጥር እንደጀመረ አስታውቆ ለመጀመሪያ ጊዜ በወሰደው በዚህ እርምጃ ሁለት ነጥብ ሶስት ሚሊዮን ቪዲዮዎችና ካከሮች ላይ የተለያየ አይነት ቅጣት መጣሉን አስታውቋል። ቪዲዮዎቹ እንዲጠፉ የተደረጉት የቲክቶክ ስነ ምግባር ደንብን በመጣስ መሆኑን ገልጾ ከነዚህ መካከል ለደህንነት ስጋት የሚሆኑ ለጤነኛ አደገኛ የሆኑ የኮፒራይት ሕግን የሚጻረሩና ሌሎችም እንደሚገኙበት አስረድቷል። ቲክቶክ በመግለጫው የዲጂታል ምህዳሩ ደህንነቱ የተጠበቀ እንዲሆን በጋራ እንሰራለን ያለ ሲሆን ተጠቃሚዎች ማንኛውም የአሰራር ስነምግባሩን የሚጥስ ቪዲዮ ካዩ ጥቆማ እንዲሰጡ ጥሪ አቅርቧል። አርሰናል የፕሪሚየር ሊጉን ዋንጫ ማንሳት ይችላል ሲል ክርስቲያኖ ሮናልዶ ተናግሯል። የአልናስሩ አጥቂ ክርስቲያኖ ሮናልዶ አርሰናል በዚህ ዓመት የፕሪሚየር ሊጉን ዋንጫ ሊያሸንፍ ይችላል ሲል ተናግሯል። ፕሪሚየር ሊጉ ፈታኝ ቢሆንም አርሰናል ዋንጫውን የማግኘት ብቃት እንዳለው የአምስት ጊዜ ባሎንዶር አሸናፊው ከፒርስ ሞርጋን ጋር በነበረው ቆይታ ገልጿል። በሌላ በኩል ማንቸስተር ዩናይትድ አሁንም ቅርጽ አልባ ቡድን መሆኑን የተናገረው ፖርቱጋላዊ ዋንጫዎችን ማሸንፍ እንደማይችል ተናግሯል። ዩናይትድ ሁሌም በልቤ ይኖራል ያለው የ40 አመቱ ክርስቲያኖ ሮናልዶ አሰልጣኝ ሮበን አሞሪም የቻለውን እያደረገ ቢሆንም ውጤት በአንድ ጀንበር አይመጣም ሲል ገልጿል። ቻይናም የአሜሪካን የመከላከያ ስርዓት የሚሰብር ቅርጽ የሚቀይር እጅግ ፈጣን ሚሳኤል መስራቷን አስታወቀችም። ቻይና ባለፉት ቀናት ባወጣችው መረጃ የዓለምን የመከላከያ ሚዛን ሊለውጥ ይችላል የተባለ አዲስ አይነት ወታደራዊ ቴክኖሎጂ ማሳካቷን አስታውቃለችም። የአዲስ የሚሳኤል ሞዴል ቅርጽ የመቀየር ልዩ ችሎታ ያለው ሲሆን በእጅግ ፈጣን ፍጥነት እየበረረ መልክን የመለወጥ አቅም አለ። በቻይና ወታደራዊ ሳይንቲስቶች የተሰራው ይህ ሚሳኤል ተጎታሽ ክንፎች የተገጠሙለት ነው። በከፍተኛ ፍጥነት በሚበርበት ጊዜ ሚሳኤሉ እንደ አስፈላጊነቱ ክንፎችን ወደ ውስጥ በመሰብሰብ ወይም ወደ ውጭ በመዘርጋት የአየር ላይ ቅርጹን በቅጽበት የመቀየር አቅም አለው ተብሏል። ይህ ችሎታ ሚሳይሉ የሚበርበትን መንገድ የማይገምት ያደርገዋል። በዚህ ምክንያት በተቃራኒ ኃይሎች በተዘጋጀ የጸረ መሳይል መከላከያ ዘዶች ለመመከት እጅግ አስቸጋሪ ይሆናል ነው የተባለው።